ወደ ሀገር እርጀሽ በተለም ዳርቻ ሰላማችሁ በዝት ትር ይበልልኝ ኢንሻአላህ እንዴት ናችሁ ላይ በተረፈ ሰራ ጤና ፍያ እንዴት አርገዛችኋል ከኔ ጋር አልহামዱሊላሂ ሁሉ ሰላም ነው እንግዲህ ታሪካችን ዛሬ ደግሞ በትዳርና መጠናቀቁ ወይም ደግሞ ፍች ሴት ልጅ የምትለይባቸው ህጎች በሚል ታሪክ መጥቻለሁ ቪዲዮን በላይክ ና በሸር ጀምሩት። ከልብ አመሰግናለሁ ለምታበረታቱኝ ሁርዶ ለምትሰጡ ኮሜንት አስተያየት ጀዛኩሙላሁ ኸይረን መርሀባ ለእናንተም። ከነፍሶቻችሁ ወይም ደግሞ ከጎሳችሁ ሚስቶችን ወደ እነርሱ ትረኩ ዘንድ መፍጠሩ በመካከላችሁ ፍቅርንና እዝነትን ማድረጉ ከአስደናቂ ምልክቶቹ ነው በዚህ ውስጥ ለሚያስተውሉ ህዝቦች ተአምራቶች አሉ። ሱረቱል አሩም ቁጥር 21። በሌላም አንቀጽ አላህ እንደ ይላል፣ ከናንተ ትዳር የሌላቸውን አጋቡ ከወንዶች ባሮቻችሁና ከሴቶች ባሮቻችሁም ባሮቻችሁም ለጋብቻ ብቁ የሆኑትን አጋቡ ዲሆች ቢሆኑ አላህ ችሮታው ያከብራቸዋል። አላህም ስጦታው ሰፊ አዋቂ ነው። ሱረቱ ላኑር ቁጥር ሰላሳ ሁለት ኢብኑ ከሲር ረዲየላሁ አንህ እንደ ይላሉ፣ ይህ በማጋባት ላይ ትዕዛዝ ነው። እንደውም አንዳንድ ዑለማዎች ይህን ተመርኩዘው ማግባት ትዳርን በሚችል ላይ ሁሉ ግዴታ መሆኑን ይጠቅሳሉ። ለዚህም የነቢዩን ሰለላሁ አለይሂ ወሰለም ሀዲስ በማስረጃነት ይጠቅሳሉ ይኸውም እናንተ ወጣቶች ሆይ ከእናንተ ማግባት የቻለ ያግባ። ይህ ማግባቱ አይኑን ይሰብርለታል ብልቱንም ይጠብቅለታል። የቻለ ደግሞ ያልቻለ ደግሞ ይጾም፣ መጾሙ ለእርሱ መኮለስ ነው። ኢብኑ መስዑድ ዋቢ አድርገው ቡሀሪና ሙስሊም ዘግበውታል። ማግባት ለመክበር ምክንያት እንደሆነ ኢብኑ ከሲር ይናገራሉ። ለዚህም መረጃው የአላህ ንግግር ነው ድሆች ቢሆኑ አላህ ከችሮታ ያከብራችኋል። አላህም ስጦታው ሰፊ አዋቂ ነው። ሱረቱ ላሩም ቁጥር ሰላሳ ሁለት ከአቡበክር አስደቅ ረዲላሁ አንህ እንዴት ተወራው እንዲህ ይላሉ። የቀጠራችሁን የቀጠራችሁን ክብረት ይሞላላችኋል ዘንድ በማግባት የታዘዛችሁትን ትዕዛዝ ፈጽሙ። አላህ እንዲህ ይላል፣ ድሆች ቢሆኑ አላህ ከችሮታ ያከብራችኋል አላህም ሰፊ ስጦታው ሰፊ አዋቂ ነው። ሱረቱል አንኑር ቁጥር 32 አብደላህ ኢብኑ መስዑድ ረዲየላሁ ዐንሁ ሀብትን በትዳር ላይ ፈልጓት። አላህ እንዲህ ይላል፣ ዲዎች ቢሆኑ አላህ ከችሮታ ያከብራቸዋል አላህም ስጦታው ሰፊ አዋቂ ነው። ኢብኑ ጀረርም ዘግበውታል። በገውይም ከኡመር እንደዚህ አውርተዋል። ከኢብኑ ከቴር የተወሰደ ወይም ደግሞ ተፍሲር ኢብኑ ከቴር አምስት ገጽ 94 እስከ 95 ሸይኹል ኢስላም ኢብን ተይሚያ መጅሞል ፈትዋ ኪታባቸው ጥራ ሰላሳ ሁለት ገጽ ዘጠና ላይ እንደ ይላሉ አላህ ለሙሚኖች እንዳገቡና እንድ ፈቶታ የተፈታችም ሴት ሌላ ባል አግብታ ከተፈታች በኋላ መልሰው እንዲጋቡ ፈቅዶላቸዋል። ክርስቲያኖች በእያንዳንዱ ህዝቦቻቸው ላይ ማግባትን እርም ወይም ደግሞ የተከለከለ አድርገዋል። በእያንዳንዶቹ ላይ ደግሞ ማግባት ከፈቀዱላቸው ፍችን እርም ያደርጉባቸዋል። አይሁዶች ፍችን ይቀበላሉ። ነገር ግን አንዲት ሴት ከተፈታች በኋላ ሌላ ባል አግብታ ብትፈታ ወደ መጀመሪያ ባሏ መመለስን ይከለክሏታል። ጠቅለል ባለ መልኩ ክርስቲያኖች ዘንድ ፍች የተከለከለ ሲሆን፣ አይሁዶች ዘንድ ደግሞ ሌላ ባል አግብታ ከተፈታች ወደ መጀመሪያው ባሏ መመለስ ይከለክላሉ። አላህ ለሙእሚኖች ያንንም ይሄንንም ወይም ደሞ መፍታትንም መመለስንም ፈቀድላቸው። ኢብኑል ቀይም አልሀድ አነበዊይ በሚባለው ኪታባቸው ሰላሳ ሁለተኛ ጥራዝ ገጽ አንድ መቶ አርባ ዘጠኝ ላይ የትዳር አንዱ አላማ የሆነውን የግንኙነትን ጥቅም ሲገልጹ ግንኙነት ለሶላት መሰረታዊ ለሶስት መሰረታዊ ነገሮች የተጠቀመ ነው። ዋና መሰረታዊ አላማውም እሱ ነው። አንደኛው ትውልድን ማስቀጠል ሲሆን አላህ የሰው ዘር አይነቶች ወደዚህ ዓለም የሚመጡበትን የወሰነው ጊዜ እስከሚጠናቀቅ ድረስ እንዲቀጥል ማድረግ ነው። ሁለተኛው ሰውነት ውስጥ ታፍኖ መቆየቱና መከማቸቱ የሚያስቸግር የሆነውን ውሃ ማስወገድ ነው። ሶስተኛው ስሜትን መወጣት እርካታን ማግኘትና በአላህ ጸጋ መጠቀም ነው። ንግግራቸው ተቋጨ። ትዳር በውስጡ በርካታ ትላላቅ ጥቅሞች ያሉት ሲሆን ከእነዚህም ውስጥ ዋናው ከዝሙት መጠበቅና ሀራምን ከማየት መገታት ነው። ከትዳር ጥቅሞች መካከል ልጅን ማግኘትና ዘር መጠበቅ ነው። ከትዳር ጥቅሞች መካከል በሁለት ባልና ሚስቶች መካከል በመልካም መኗኗርና የነፍስ መረጋጋት ማግኘት ነው። ከትዳር ጥቅሞች መካከል ሁለት ባልና ሚስት ጥሩ ቤተሰብ በመገንባት ላይ መረዳዳት ይህን ቤተሰብ መገንባት የማህበረሰብን ለመገንባት አንዷ ጡብ ስለሆነች ነው። ከትዳር ጥቅሞች መካከል ባል ሚስትን በማስተዳደርና በመጠበቅ ላይ መቆም እንዲሁም ሚስትን በቤቷ ስራ ላይ በመቆም በህይወቷ ውስጥ ትክክለኛ የሆነውን ኃላፊነት ወይም ደግሞ የቤት ስራዋን መወጣት ነው። የሴት ልጅና የማህበረሰብ ጥላት የሆኑትን ሴት ልጅ ከቤት ውጭ በስራ የወንድ አጋርነት እንደሚሉት አይደለም። ሴት ልጅ ከቤት ውጭ መስራት አለባት በማለት ከቤት አስወጥቷት ከትክክለኛ የስራ ድርሻዋም አስወግዷት የእርሷ ያልሆነን ስራ ለእርሷ በመስጠት የእርሷን ስራ ተገቢ ላልሆነ አካል አሳልፈው ሰጡባት። በዚህ ምክንያት የቤተሰብ መዋቅሩ እንከን ገጠመው። በባልና በሚስት መካከል መጥፎ የሆነ ጥርጣሬ ተፈጠረ። ይህም ለአብዛኛዎቹ ባሎችና ሚስቶች መለያየት ምክንያት ወይም በመቃቀርና በንትርክ እንዲኖሩ ምክንያት ሆኗል። ሸይኻችን ሸይክ መሐመድ አሚን አሸንቅጤ አንዷኡል በያን በሚባለው ኪታባቸው ጥራት ሶስት ገጽ 422 ላይ እንዲህ ይላሉ እኔንም እናንተንም ለሚወደውና ለሚፈቅደው ይምራል። እና እወቅ ይህቺ የተሳሳተች የከሰረች ለገሃዱ ዓለምና ከሌሎች ከሎጂክ ተቃራኒ የሆነች ከሰማይ ለወረደው ለፈጣሪ ወህይ እና አስገኝ ለሆነው አላህ ድንጋጌ ተጻራሪ ተጻራሪ የሆነች አመለካከት ሴት ልጅን ያለምንም ልዩነት በሁሉም ህግጋትና መድረክ ከወንድ ጋር አንድ የምታደርግ ናት። ይህች አመለካከት የውስጥ ዓይኑ የታወረበት ሲቀር ከማንም የምትደበቅ አይደለችም። በውስጧ ውድመትን ያዘለችና ማህበረሰብን ያናወጠች ናት። አሸናፊና ሀይል የሆነው አላህ ሴት ልጅን ልዩ በሆነው ባህሪዋ በማህበረሰብ ግንባታ ዘርፎች ላይ ለእርሷ በሚስማማው ተሳታፊ አድርጓታል። ይህም ተስማሚነቷ ለቦታው ሌላ አካል የማይስማማው ነው። እሱም እንደ ማርገዝ፣ መውለድ፣ ማጥባት፣ ልጆችን ማሳደግ፣ ቤትን መንከባከብና የቤት ስራ እንደ መቀቀል ማብካት ማጽዳት እና ሌሎችም ተግባራቶች ናቸው። በቤቷ ውስጥ ሆና በመሰተር በጥብቅነት፣ በቁጥብነት የበላይነቷን እና ክብሯ በመጠበቅ ጨዋነትን ተላብሳ ለማህበረሰቡ አገልግሎት በመስጠት የምትቆምበት ወንዶች በመከሰብ ከሚሰጡት አገልግሎት የሚተናነሰ አይደለም። ቄሎችና መህይሞች የሆኑ ካፊሮች እና የእነርሱ ተከታዮች ሴት ልጅ በእርግዝና በማጥባት እና በወሊዴም ወቅት እያለች እና በዚህ ወቅት ማንኛውም ሰው እንደሚታዘበው የትኛውንም ስራ ለመስራት የምትቸገርበት ሆና እያለች ልክ እንደ ወንዶች ተመሳሳይ አገልግሎት ከቤት ውጭ ወጥታ መስጠት አለባት ሲሉ ይለፈልፋሉ። እርሷ እና ባሏ ከቤት ከሚወጡ ከሆነ ትናንሽ ልጆችን የሚጠብቃቸው ይጠፋል። ማጥባት እድሜ ላይ ያሉ ህጻናት እያለ አጥቢ ይቀራሉ። ባል ከስራ ሲመለስ የሚበላውና የሚጠጣው የሚያዘጋጅ ይጠፋል። ሁሉም ነገር ይወድማል። የእርሷን ቦታ የሚተካ ሰው ባል ቢቀጥር፣ ያ የተቀጠረው ሰው እርሷ ሸሽታ ጥላው የወጣችውን ስራ በመስራት እሱም ሌላ ስራ እንዳይሰራ ይሆናል። የዚህንም ውጤቱ ወደ እርሷ ተመላሽ ይሆናል። የሴት ልጅ ውጭ መውጣትና ጊዜዋን ከቤት ውጭ ማሳለፏ የሴት ልጅን ክብርና ድን የሚያጠፋ ነው። ሙስሊም እህቴ ሆይ አላህን ፍሪ፣ በዓላማ አዘል ታጣሪዎች አትሸንገይ ወይም ደግሞ አትሸወጅ። በዚህ ጥሪ የታለሉ ሴቶች ምን ያክል ህይወታቸው እንደተበላሸና እንዴ ከሸፈባቸው እነርሱ ለአንቺ ጥሩ ምስክር ናቸው። ሙከራ በሌላዋ ላይ ሲሆን ማየት ጥሩ ማስረጃ ነው። ሙስሊም እህቴ ሆይ በወጣትነትሽና ተፈላጊ በሆንሽበት ሰዓት ለማግባት ፍጠኝ። ትምህርትን ለመቀጠል ወይም ለአንድ ስራ ኃላፊነት ብለሽ ትዳርሽን አትዘግይ። የተሳካ የሆነ ትዳር ደስታሽና ላማሽ እሱ ነው። የትኛውንም ትምህርትና ስራ ትዳር ይተካዋል። ነገር ግን የትኛውንም ደረጃ ቢደርስ ትምህርት ወይም ስራ ትዳርን አይተካም። በቤትሽ ስራና ልጆችሽን በመንከባከብ ቋሚ ሆኚ። ይህ በሕይወትሽ ፍሬያማ የሆነው መሰረታዊ ስራሽ ነው። ይህን ስራሽን ማንም የሚመጣጠነው ነገር ስለሌለ፣ በእርሱ ቅያሬን አትፈልጊ። ጥሩ የሆነ ባል አያመልጥሽ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ ዲኑን እና ጸባዩን የምትወዱት ከመጣችሁ አጋቡት። ይህን የማትፈጽሙ ከሆነ በምድር ላይ ፈተናና ትልቅ ውድመት ወይም ደግሞ ጥፋት ይከሰታል። ሴት ልጅ ለመዳር ሲፈለግ አስተያየቷን መቀበል። ለመዳር የምትታሰበዋ ሴት ከሶስት ባንድ ሁኔታ ትሆናለች። አንደኛ፣ ወይ በእድሜ ትንሽ ልጃገረድ፣ ሁለተኛ፣ ወይም በእድሜዋ የደረሰች ልጃገረድ፣ ሶስተኛ፣ ወይም አግብታ የፈታች ወይም ደግሞ ጋለሞታ ትሆናለች። ለየሁሉም የራሳቸው የሆነ እነርሱን የሚመለከቱ ህጎች አሏቸው። አንደኛ በእድሜዋ ትንሽ የሆነችዋ ልጃገረድ እርሷ መፍቀድ ስለማትችል አባቷ ፍቃድ ሳይጠይቃት የሚድራት መሆኑን በኢስላም ሊቃውንት መካከል ምንም አይነት ልዩነት የለም። ለዚህ ማስረጃ አቡበክር አስዲቅ ረዲያላሁ አንህ ልጃቸውን አይሻን ረዲያላሁ አንሀ የስድስት አመት ልጅ ሁና ለአላህ መልእክተኛ ሰለላሁ ዓለይሂ ወሰለም ተዳረች። ዘጠኝ አመት ሲሞላት ወደ ቤታቸው ገባች። አንድ ባሀሪና ሙስሊም ዘግበውታል። ኢማማ አሸወካኒ ነይሉል አውጧር በሚባለው ኪታባቸው ስድስተኛው ጥራዝ ገጽ አንድ መቶ ሀያ ስምንት እስከ አንድ መቶ ሀያ ዘጠኝ ሲናገሩ አባት ሴት ልጁን ለአቅመ ሄዋን ከመድረሷ በፊት መዳር እንደሚፈቀድለት በሀዲሱ ውስጥ መረጃ አለ ይላሉ። እንደዚሁም ሼኹ በተጨማሪ በእድሜዋ ትንሽ የሆነችን ሴት በእድሜ የሚበልጣትን ወይም ደግሞ በጣም ትልቅ ሆነን ወንድ መዳር ወይም ደግሞ ማግባት የሚቻል መሆኑን ሀዲቱ ያመለክታል። በእርግጥም ቡሀሪ ለዚህ ርዕስ ሰጥቶ የእናታችን አይሻ ሀዲስ አንስቷል። ፈትሁል ባህሪ የቡኻሪ ሸርህ ላይ በዚህ ላይ የኢስላም ሊቃውንቶች ስምምነት ጠቅሷል ይላሉ። ኢብኑ ቁዳማ አልሞኒ በሚባለው ክታባቸው ስድስተኛው ጥራዝ ገጽ አራት መቶ ሰማኒያ ሰባት ላይ ኢብኑል ሙንዚር እንዳሉት አባት ትንሽ ሆነችን ሴት ልጅ በቢጤዋ የሚሰጣት ከሆነ መዳር እንደሚችል ለንግግራቸው ቦታ የሚሰጣቸው የሆኑ የእውቀት ባለቤቶች በዚህ ጉዳይ ላይ የጋራ አቋም አላቸው። አቡበክር ረዲያላሁ አንህ ልጃቸውን ዓኢሻን ረዲያላሁ አንሀ በስድስት ዓመቷ ለነቢዩ ሰለላሁ አለይሂ ወሰለም መዳራቸው ሴት ልጅ በልጅነቷ ለትልቅ ሰው መዳሯን የሚቃወሙና በመጥፎ ገጽታ እንድትታይ ለሚያደርጉ ሰዎች እንዲሁም እሱም መጥፎ ነው ብለው ለሚያስቡ ሰዎች በቂ መልስ ነው። ይህንን ያሉበት ምክንያት ባለማወቅ ወይም ስውር ዓላማ ያላቸው ሰዎች ናቸው። ላለሁ ሁለተኛ አግብታ የማታቅ የማታውቅ ለአቅመ ህዋን የደረሰችን ሴት አባቷ ያለ ፍቃዷ መዳር የማይቻል ስለመሆኑ፣ አግብታ የማታውቅ ለአቅመ ህዋን የደረሰችን ሴት አባቷ ያለ ፍቃድ መዳር አይችልም። ፍቃዷም ዝምታዋ ነው። ለነቢዩ ሰለላሁ አለይሂ ወሰለም እንዲህ ይላሉ። ልጃገረድ ፍቃድ ሳትጠየቅ አትዳርም። አንቱ የአላህ መልእክተኛ ሆይ ፍቃዷ እንዴት ነው ተብሎ ሲጠየቁ ዝምታዋ ነው ብለው ተናግረዋል። የቡኻሪ ሙስሊም የጋራ ዘገባ ነው። ከዑለማዎች አቋም በትክክለኛው መሰረት የሚድራት አባቷ እንኳን ቢሆን በማስፈቀዱ የማይቀር ነው። ኢብኑ ቀይም አልሃዲ በሚባለው ኪታባቸው ጥራዝ 5 ገጽ ዘጠና ስድስት ላይ ይህ ለመዳር ፍቃድ መጠየቅ የአብዛኛዎቹ ቀደምቶች ንግግር ነው። አቡ ሐኒፋና በአንደኛው ሀሳባቸው አህመድ አካሄድ ነው። ይህም ለአላህ የምገዛበት ህግና ሌላ ህግ የማናስብበት ነው። ይህ ለአላህ መልክተኛ ሰለላሁ ዐለይሂ ወሰለም ትእዛዝና ክልከላ የሚስማማ ነው። ሶስተኛ፣ አግብታ የምታውቀዋ ሴት ልጅ እርሷን ያለ ፍቃድ መዳር አይቻልም። ፍቃዷን ከልጅ አገረዷ በተቃራኒው በንግግር ነው ኢብኑ ቀዳማ አልሞግኒ በሚባለው ኪታባቸው ጥራ ስድስት ገጽ 493 ላይ አግብታ የምታውቀው ሴት ፍቃዷ በመናገር ስለሆነ በኢስላም ሊቃውንቶች መካከል ልዩነት አናውቅም። ምክንያቱም በልብ ውስጥ ያለው የሚገለጸው ምላስ ነው እና በሁሉም ጉዳይ ላይ የሚገለጸው በምላስ ነው። ፍቃዱም በእርሱ ወይም ደግሞ በምላስ ይገለጻል። ሸይኹል ኢስላም ኢብኑ ተይሚያ መጅሙዑል ፈትዋ በሚባለው ኪታባቸው ጥራ ሰላሳ ሁለት ገጽ ሰላሳ ዘጠኝ እስከ አርባ አንድ ይላሉ። አንድ ሴት ካልፈቀደች በስተቀር ማንም ሰው ያለ ፈቃዷ መዳር አይችልም። ማግባትን ማግባትን የምትጠላ ከሆነ አግቢ ተብላ አትገደድም። በእድሜዋ ትንሽ የሆነች ሴት ልጅ ግን እርሷ መፍቀድ ስለማትችል አባቷ ፍቃድ ሳይጠይቃት ይድራታል። አግብታ የምታውቀውን ሴት አባቷ የሚሆን ሌላ ሰው ያለ ፈቃዷ ሊድራት እንደማይችል ኡለማዎች ይስማማሉ። እንዲሁም በእድሜዋ የበሰለችውን አግብታ የማታውቀውን ሴት ከአባቷና ከአያቷ ውጭ ማንም ያለ ፍቃዷ ሊድራት እንደማይችል እንደዚህ እልሞች ይስማማሉ። አባቷና አያቷ ቢሆኑ ማስፈቀድ አለባቸው። ማስፈቀዱ ግዴታ ወይም የሚወደድ በሚለው ላይ የእልሞች ልዩነት ያለበት ሲሆን ትክክለኛው ግዴታ ነው የሚለው ነው። የሴት ልጅ ኃላፊዎች ወይም ደግሞ ወልዮች ለማን እንደሚድሯትና ቢጤዋ ነው አይደለም ብለው ማየት አላህን መፍራት ይጠበቅባቸዋል። የሚድሯት ለእርሷ ምቾት እንጂ ለእርሱ ምቾት አይደለም። መርሀባ የኔ ውዶች ስድርስ በቃና ማለት ነው። የዛሬ ታሪካችን ቀጣይ እንመጣበታለን፣ ኢንሻአላህ። በያላችሁበት አላህ ይጠብቃችሁ። ሰላማችሁ ብዝት ይበልልኝ። መልካም ቀን ከነምሽቱ ከነዳሩ ተመኘውላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ ደጌ ክብሬና ማረጌ ሚሽታ አንቺ ያላ